እንደምንሰነበታችሁ ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር ማድረጋችሁን ፈጽሞ እንዳዘነጉ ዕለታዊ መረጃዎችን ወደ እናንተ የማድረስ ይሆናል። አብራችሁን ቆዩ። እውቅና ታማኙ የዛ አትሌቲክስ ጋዜጠኛ ሎሪ ዋይትዌል በኦሽሚን ጉዳይ ተከታዩን ሀሳብ ሰጥቷል። ማንቸስተር ዩናይትድ አጥቂ ለማስፈረም ካለው ፍላጎት አንጻር ኦሽሚን ሁለተኛው ተመራጭ ሊሆን ይችላል። ለዘጠኝ ቁጥር ሜናም ተስማሚ ተጫዋች ይመስለኛል ሲል ተናግሯል። ዋናው ነገር ናፖሊዎች ከእርሱ ዝውውር ምን ያህል ይፈልጋሉና በተጫዋች ቅይር ሊፈጸም የሚችል ነገር ነው ሲልም እንግዲህ አስተያየቱን ሰጥቷል። በአሊያንድሮ ገርናቸው ላይም ፍላጎት ከማስሰጠቸው አንጻር እንደዚህ አይነት ነገሮች ሊፈጠሩ ይችላል ሲል ተናግረዋል። የማንቸስተር ዩናይትድ አሰልጣኝ ሮበን አሞሪም አዲስ ግብ ጠባቂ እንደሚፈልገው አሁን ላይ መረጃዎች እየወጡ ይገኛሉ። እነዚህ መረጃዎች በፋብሪዞ ባይረጋገጡም ለማንቸስተር ዩናይትድ በጣም ቅርብ ከሆኑ ጋዜጠኞች ዘንድ እየወጡ ይገኛሉ። ቶሚ ሰን እና ጆን ኤቫንስ በውድድር ዓመቱ መጨረሻ ራሳቸውን ከእግር ኳስ የማገለል እድላቸው እስከ ከፍቷል። ክሪስ ለማክሰኞ ጨዋታ የመረሱ ነገር አጠራጠር ይሆናል። የማንቸስተር ዩናይትድ ተጫዋቾች ሆኑ ሶሚተና ና ጆን ኤቨንስ በአጋጣሚቸው ጉዳት ምክንያት ከሜዳ ርቀው እንደቆዩ ይታወቃል። አሁን ላይ እየወጣ ያሉ የሜን ዜገማ እንግዲህ ሁለቱም ተጫዋቾች ከእግር ኳስ ለማግለል ራሳቸውን ለማግለል በአጽኖት እያሰቡ እንደሚገኝ ይጠቁማል። እንደ ሳሙሄል ልኮስት ገለጻ ሁለቱም ተጫዋቾች በውድር አመቱ መጨረሻ ራሳቸውን ከእግር ኳስ በማግለል ዙሪያ ከውሳኔ ለመድረስ እጅጉኑ እንደተቃረቡም እንግዲህ ይጠቁማል። እንግሊዛዊው የማንቸስተር ዩናይትድ ተጫዋች አሪ ማጌርና ኮቢ ማይኖ ወደ ልምምድ መመለሳቸው ተገልጿል። ሁለቱ ተጫዋቾች ዛሬ ጠዋት ላይ በካሪንግተን የግል ልምምዳቸውን ማከናወናቸው ይታወሳል። ይህንን ተከትሎ በቀጣዩ ጥቂት ሳምንታት ውስጥ ተጫዋቾቹ ለጨዋታው ዝግጁ ሊሆኑ እንደሚችሉም እንደዚሁ ጠቁመዋል። አይደን ሄቨንም ከኢንተርናሽናል ብሬክ ኢንተርናሽናል ብሬክ ኦልሬዲ እያለቀ ነው እና ከኢንተርናሽናል ብሬክ በኋላ አይደን ሄቨንም የመመለስ እድል እንዳለው ነው እንግዲህ እየተነገረ የሚገኘው። እንግሊዛዊ የመስመር አጥቂ ጀደን ሳቾ ቀጣይ እጣ ፈንታው እስካሁን ድረስ አልታወቀም። ና ቼልሲ አሁንም በክረምቱ የዝውውሩ መስኮት ባለበት ግዴታ ምክንያት ተጫዋቹን በቋሚ ውል እንደሚያስፈረም የሚጠበቅ ቢሆንም ተጫዋቹ በቀጣይ ሀገር የእንግሊዝ መቆየት ፍላጎት እንደሌለው ተገልጿል። ማለትም በእንግሊዝ ሀገር ላይ የመቆየት እድል እንደሌለው ተገልጿል። ና በዚህ ምክንያት ጀደን ሳቾ ወደ ጀርመኑ ክለብ ቦሩሲያ ዶርትመንድ መዘወር በሚችልበት ሁኔታ ዙሪያው ከወኪሎቹ ጋር ንግግር ማድረጉ ተዘግቧል። በዝውውሩ ዙሪያ ሁሉም ነገሮች በቼልሲ ና በቦሩሲያ ዶርትመንድ መካከል በሚደረጉ ንግግሮች ላይ መሰረት እያደርጉም ይሆናሉ። ቪክተር ሊንድሎፍ እንግዲህ ወደ ቀድሞ ክለቡ ቤኔፊካ ለመመለስ እንዳሰበ ተገልጿል። እንዲህ ሲልም ተናግሯል። እንደ ቤኔፊካ ለእኔ ትርጉም ያለው ክለብ የለም። አሁን ላይ ባለውበት ሁኔታ መሰረት በጣም ደስተኛ ነኝ። አሁን ባለውበት ሁኔታ በጣም ደስተኛ ነኝ። ነገር ግን ወደፊት ምን እንደሚሆን አይታወቅም ሲል ተናግሯል እና በማንቸስተር ዩናይትድ ጥሩ ጊዜን እያሳለፍኩ እገኛለሁ። በዩናይትድ ቤት ለረጅም ዓመታት ቆይቻለሁ። አሁንም ምን እንደሚፈጠር አይታወቅም፣ አብረን እናያለን ሲል ተናግረዋል። ማንቸስተር ዩናይትድ በመጪው ክረምት የዝውውር መስኮት ሀሪ ማገርን ለመልቀቅ ፍቃደኛ ሊሆን እንደሚችል ተጠቁሟል። ይህም የሆነበት ምክንያት የተጫዋቹ እድሜ መግፋት በቀጣይ አቋሙ ላይ ጥርጣሬ እንዲፈጠር ማስቻሉ ተገልጿል። በዚህ ምክንያት ማንቸስተር ዩናይትድ የተጫዋቹን ውል ከማራዘም ይልቅ አዲስ ወጣት ተጫዋች ማስፈረም ላይ ትኩረት ማድረጉ ተገልጿል። በዚህም መሰረት እንግዲህ የቶፊዎቹን የማል ተከላካይ ጄራርድ ብራንትዋይትስን ዋነኛ ኢላማ አድርጓል ማንቸስተር ዩናይትድ የማንቸስተር ዩናይትድ የልምድ ማዕከል ካሪንግተን መጠነ ሰፊ የሆነ ማሻያ ሊደረግለት እንደሆነ ታውቋል። ካሪንግተን እየተደረገለት የሚገኘው ማሻያ በፈረንጆቹ ሀምሌ አንድ ተጠናቆ በአዲስ መልኩ ስራውን እንደሚቀጥል ይጠበቃል። አሁን ላይ የወጣው የሜን ዘገባ ማንቸስተር ዩናይትድ ማዕከሉን መልሶ ለመገንባት ሀሳብ እንዳለው ነው እየተገለጸ የሚገኘው አስራ ዘጠኝ አመቱ የመሀል ሜዳ ተጫዋች ኮቢ ማይኖ በኮንትራ ዙሪያ እንግዲህ ንግግር እንደተደረገ ተገልጿል። ማንቸስተር ዩናይትድ የተጫዋቹን ውል ለማራዘም በንቃት እየተንቀሳቀስ የሚገኝ ሲሆን ማይኖም ከማንቸስተር ዩናይትድ ጋር ከስምምነት እንደሚደርስና ማይኖም ከማንቸስተር ዩናይትድ ጋር ከስምምነት እንደሚደርስና ውሉም በቅርቡ እንደሚያራዝምም ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ በክረምት የዝውውር መስኮት የተለያዩ የፊት መስመር ተጫዋቾችን ይመለከታል። ከሰሞኑ የተለያዩ የመርጃ ምንጮች የሊዝበኑ የፊት መስመር ተጫዋች ትሪንካውን ከማንቸስተር ዩናይትድ ጋር ሲያያዙ ሰንብተዋል። ሆኖም ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም እንደሚሰራ ነው እየተገለጸ የሚገኘው። እንግዲህ ይሄ ተጫዋች ሃያ አምስት አመቱ ነው። እያያችሁት ነው ምን ያህል ጥሩ እንቅስቃሴን እያሳየ እንደሚገኝ ና ሁለት ጎሎችን አስቆጥሯል። እንግዲህ ፖርቹጋል ዴንማርክን ባሸነፈችው በጨዋታ ላይ ሁለት ጎል ማስቆጠር ችሎ ጥሩ ሚናን ተጫውቷል እና ይህን ተጫዋች ለማስፈረም እንደሚሰሩ ነው እየተገለጸ የሚገኘው። አማዲያሉንም የተመለከተ መረጃ ለአማዲያሉ ባለፉት ሁለት ሳምንታት በማገገም ሂደቱ ላይ አሁን ሰው እድገትን አሳይተዋል እና በሚቀጥሉት ወር ወደ ልምምድ እንደሚመለስ ይጠበቃል። ውዴዚ ቻናል ተከታታዮች በአዲስ አዲስ ቪዲዮ እስክንገናኝ መልካሙን ተመኘው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ሉ ተመኘው